ነበረ። እንግዲህ ልጅቷ ምንድን ነው ህመሟ? ምንድን ነው ሳምንት ብቻዋን የቀረኝ፣ አንድ ጊዜ ወር ነው የቀረኝ የምትለው ብሎ ዘላለም ደግሞ በዚህ ጉዳይ ላይ ብዙ ነገር እያጠራ ነበረ። እንግዲህ የእሱ አባትየው ደግሞ በድንገት እንግዲህ ይህንን እንትን ሲሰማ፣ አባቷ ታሟል እንደምታዩት እንግዲህ፣ እናቷም እንደምታያቸው ናቸው። ብቻ ልጅቷ ያመጣችባቸው ጣጣ ሁለቱም እንግዲህ ባሎች የተባሉትም እርስ በርሳቸው እየተጣሉ ባለፈው አይታችኋል። ምክንያቱም ሁሉም ጥፋት የእሷ ነው። እንግዲህ ሁለቱም ምንም የሚያውቀው ነገር የለም። አንደኛው ግን ያውቃል፣ እያወቀ ነው ከእሷ ጋር አብሮ የሆነው። ሌላ ባል እንዳላት እያወቀ ነው ብላለች። ያውቃል ሁሉንም ነገር ብላለች። እንግዲህ በፊት አላቅህም ያለችው ወንድ እኔ አንተ ገና ዛሬ የመጀመሪያ ቀን ነው ያየውህ፣ አይቼህ አላቅም እያለች እንግዲህ በየሳምንቱ እየተመላለሰች አብሮ የምትኖረውን ወንድ እንግዲህ አይታችኋል። በአደባባይ ሽምጥጥ አድርጋ ክደዋለች። አሁን ደግሞ እውነቱን ሲያፋጥጣት፣ ዘላለም እውነቱን እንድታወጣ ሲናገድ ደግሞ እንግዲህ ያኛው የትኞቹ እንደሆኑ የምታቱባችኋል ግን አንደኛው ግን የእሷን ሁሉን ነገር እያወቀ ነው። ከዛኛው ባል ሳምንት እዛ ጋር ሳምንት ስትመላለስ ዝም ያላት ማለት ነው። እኔ ለምን እንደሆነ ምን አስበው እንደሆነም ባላቅም። አሁን ደግሞ ከአንደኛ ዘላለም እንግዲህ ትናንት ዕለት አይታችኋል። ዘላለም እጁ ተጎርቷል እንግዲህ በአንዲት ባሏ በሞተ በሶስተኛው ቀን ባል ያገባችው ሴት እንግዲህ በሷ ጠቃት ላይ ዘላለምም ሳስበው በመሀል ሲገብቱ እንግዲህ እጁን ተጎድቷል እንደምታዩት። ብቻ አሳዛኝ ነገር ነው። ለሰው ብለው እንግዲህ የራሳቸውን እንደዚህ እስከ እንትን እስከ ማለት ድረስ ዘላለም እና ሉል ከነገራችን ላይ የሆነ ነገር ይዘው ከጀመሩ እስከ መጨረሻው ድረስ ሳይ ባለሙ ለምንም ነገር የማይበገሩ ናቸው። ግን ደግሞ አንዳንድ ጊዜ ቋመ ብላችሁ ስታያቸው እነሱ በመሀል እየተጎዱ ነው ያሉት። ትናንት ዕለትም ልውልን አይታችሁ ከሆነ እንግዲህ አንድ ጎረምሳ ልውልን ሊደበድበው ነበር። በቪዲዮ መሀል ቪዲዮ እስከመጨረሻው አይታችሁት ከሆነ ማለት ነው እንግዲህ ሚስቱን ቤት ውስጥ አስቀምጦ የገዛ እናትና እያሰቃየ ለገንዘብ ብሎ እንግዲህ ልዑል ደግሞ እውነቱን እንትን እስከሚል ድረስ እየተፋለመ ያሉት ሁለቱም፣ ዘላለምም ልዑልም እንግዲህ የምታያቸው ናቸው። በየአንዳንዱ በሚለቁት ቪዲዮ። የሚሰሩት ስራ በጣም እጅግ በጣም የሚመሰገን እና የሚወደድ። በጣም ብዙ በራቸው ዘግተው የሚያለቅሱ በጣም ብዙ ሰዎች አሉ። የእነሱንም ባያበሱ ነው ያሉት ጀግኖቻችን ማለት ነው። ደግሞ ለዚህ ደግሞ እግዚአብሔር ጤና ከ ከእድሜ ከጤና ጋር ይስጣችሁ እያላችሁ የእውነት መርቋቸው እኔ ቃል የለኝም። ሲጀመር ስለ እነሱ ሳዋራ ታውቃላችሁ። ብዙ ጊዜ ደጋግሜ ደጋግሜ እያልኳችሁ ነው፣ እንደ ልዑል እና እንደ ዘላለም አይነት ጀግና ይወለድ ሺህ ጊዜ ብያለሁ። እናታቸው መንታ ትውለድ ብያለሁ። በጣም እንጃ ሰው በጠፋበት ዘመን አሁን ላይ፣ በተለይ አሁን ላይ ኢትዮጵያ ውስጥ ሁናችሁ ስታዩ እርስ በርሱ ሲበላል እርስ በርሱ እንትን ነው። እነሱ ደግሞ እንግዲህ አንዱ እንኳን ሲከፋ አንዱ የሚራራ ከሆነ እግዚአብሔር ይመስገን ነው የምንለው። ልክ እንደ ልውልና እንደ ዘላለም አሁን ልውልና ዘላለምን እያያችሁ በተለይ የዚህ ልውልና የዘላለምን ቪዲዮ የምታዩ ወጣቶቹ እንግዲህ ከእነሱ ብዙ ነገር ትማራላችሁ። ዝም ብላችሁ ባልሆነ ጊዜያችሁን ከምታባክኑ ፍራንክ ምናምን እያሉ እየቀበጣጠሩ ከሚሰሩ ስንት እንደዚህ በር የተዘጋባቸው ሰዎች አለ። ንብረታቸው ተወስዶባቸው እውነት እውነቱ ሲናገራቸው እንግዲህ እውነት ሁልጊዜም እውነት የሚናገር ሰው ሰው የእኛ ሰው አይወድም ታውቃላችሁ። በእያንዳንዱ ሰከንድ ስትሄዱ እንግዲህ ባላፍት የተባሉ ሰዎች ደግሞ እውነቱ ሲወጣባቸው ደግሞ ወደ እነሱ ጥላቻ ዛቻ ያመጣሉ። እነሱ ደግሞ ሉልም ሆነ ዘላለምም ለምንም ነገር እንደማይበገሩ ታውቃላችሁ። ከመስፍን መማር ትችላላችሁ። እንግዲህ ከመስፍን በላይ ሰው ከመስፍን በላይ በመቶ ሺህ የሚቆጠር ብር እየሰጠ እነሱን ለማጥፋት ብዙ ርቀት ሂዶ ነበር ግን ደግሞ አልተሳካለትም ማለት ነው። እግዚአብሔር ከእነሱ ጋር ስላለ ሀቅ እውነተኛ ንተ ስለሚሰሩ ሁልጊዜም እውነትን ይዛችሁ የምትጓዙ ከሆነ በምትሄዱበት ሁሉ መልካም ነገር ነው የሚገጥማችሁ። እና ልክ ከሉል እና ከዘላለም ብዙዎቻችን የምንማር ይመስለናል፣ ከስተታችን ማለት ነው። በተለይ በገንዘብ ዙሪያ፣ እንደዚህ ገንዘብን ከሰው ይልቅ ገንዘብን አስበልጠን የሰው ልጅ የምናሰቃይ ሰዎች በጣም ብዙ ነን። እና እናንተ እንግዲህ እንደምን አይነት ትምህርት እንደሚገባችሁ በምን አይነት ቋንቋ ማስረዳት እንዳለብን አላቅም የእውነት? አንዳንዶች በተለይ እጅግ በጣም ታበዙታላችሁ። ብትነገሩ ብትነገሩ የማትሰሙ ማለት ነው። ሁልጊዜ አንድ አይነት ሰው የምትሆኑ እንግዲህ፣ ለእናንተ ምከረው ምከረው፣ እምቢ ካለ መከራ ይምከረው ነው። የዚች ልጅ ጉዳይ አሁን ላይ በምን አይነት ሁኔታ ነው ካላችሁ፣ እንግዲህ እውነቱ ሲወጣባት እንግዲህ አሁን ላይ አባቷ ታሟል። በድንጋጤ አባቷ ታሞ ሆስፒታል ገብቷል። እናቷ ደግሞ እንግዲህ እንደዚህ እንዳንቺ አይነት ልጅ የለንም ካድ እያለች እንግዲህ፣ ድል ባለ ሰርግ እንደዛ አድርገን ድረንሽ፣ እናት አባት የለኝም ብለሽ እኛን በአደባባይ የካድሽን አንቺ የእኛ ልጅ አይደለሽም እስከ ማለት ድረስ እናቷም እንግዲህ ከእናቷ ጋር ደግሞ እየተጣላች እንግዲህ፣ እያያችሁ ነው እውነቱ ሲወጣባት ልጅቷ በቃ የምታደርገው ጥፊት ብሏታል። አንዴ ሶስት ሳምንት ቀረኝ፣ አንዴ እንደዚህ ነው እያለች በራሷ ላይ እያሟረተችም ይሁን እውነትም ይሁን ምንም ነገር ግራ ነው እየገባኝ እኔ። ሁለተኛ ነገር ደግሞ ወደ ባሏ ስትሄዱ እንግዲህ ሁለቱ ባሎቿ ለማውራት እራሱ እንትን የሚል ነገር ነዋ። ሰው ልጅ ሁለት ባል ይኖረዋል በፈጣሪ እና አሁን ላይ ያኛው በደንብ ስለዛኛው የሚያውቀው እሱ ራሱ ተደብቋል እውነቱ ስለሚያውቅ መሰለኝ። እውነት ሁልጊዜም እውነት ናት። ያው እንግዲህ እስከ መጨረሻው ዝም ብላችሁ ቪዲዮውን ካያችሁ የእውነት በጣም ውዝግብግብ ያለ እንትን ነው የምናየው። ሰው ምን አይነት ሰብአዊነት የሚባል ነገር እንደጎደለው እንግዲህ ዝም ብላችሁ ማየት ትችላላችሁ። አንዳንድ ጊዜ ልቦና ይስጠን እግዚአብሔር ነው የምላችሁ። የሆነ የሆነ ያልሆኑ ስታዩ እጅግ በጣም ራሳችሁን ወዴት እየሄድን ነው ትላላችሁ። በቃ የሰው ልጅ ገንዘብ ገንዘብ ገንዘብ ነው የሚያሳድገው። ይቺ ሴት ምን አስባ ነው ከሁለት ወንድ ጋር አንዴ እዛ ነኝ እንደዛ ነኝ እያለች በዛ ላይ ሁለቱም እንግዲህ በደንብ እንደሚንከባከቧት ምንም ነገር ሳያጎሉባት ኦሬዲ እሷ ስራ እንደሌላት ይታወቃል። እሷ ግን የምትወጣው ስራ አለኝ እያለች ነው። እንግዲህ እንደዚህ አይነትም ወራዳ ሴት አለ። እንግዲህ በአንዱ ሴት ሁሉም ሴት ስለሚሰደብ ያው እንግዲህ እኛም ንጹሕ ነን እና ከእኛን አትቀላቅሉን ስትሳደቡ ለማለት ያክል ነው። በጣም ጨዋጨዋ ሴቶች አሉ። በአንዳንድ እንትን ሴት ሁሉም ሰው መሰደብ የለበትም ብዬ ነው የማስበው። እንግዲህ ዘላለም ደግሞ እግዚአብሔር ቁስልህን የውሻ ቁስል ያደርግልህ እያላችሁ ለዘላለም ጸሎት አድርጉለት። የእውነት በጣም ተጎድቷል ልጁ ዝም ብሎ ግን፣ እኔ አሁን በጣም የሚገርመኝ ነገር አሁን እጁን እንደዚህ ተጎድቶ ራሱ ቪዲዮ ይሰራሉ። ለራሳቸው ምንም እረፍት አያደርጉም። ኧረ በስመ አብ! ከእኔ በላይ ምንድን ነው? ከራስ በላይ ንፋስ ይባላል። እኔ እየታመምኩኝ ለሰው ልጅ እየሮጥኩ ነው። ግን ለሰው መሮጣቸው እኔ እደግፋለሁ። በጣም ነው ማበረታታቸው። በጣም አሁን ላይ ሰው የጠፋበት ዘመን እነሱ ሰው ሁነው ስለተገኙ እግዚአብሔር ይመስገን። ግን ደግሞ የእነሱም ህይወት ነው፣ እነሱ ያሉበት ሁኔታ ደግሞ እነሱ ህመም ላይ ከሆኑ ግዴታ የህመማቸውን ማስታገስ ማስታመም አለባቸው ብዬ ነው የማስበው። እረፍት ያስፈልጋቸዋል ሁለቱም። እንግዲህ መስፍን እንዳያችሁት እሱ ከሞተ በኋላ አብዛኞቻችሁ ረፍት ያድርጉ ረፍት ያድርጉ እያላችሁ ነበር። ግን እነሱ ግን ምንም ጊዜ ሳያባክኑ ወደ ስራ ተመልሰው አሁንም እየደከሙ ነው። እንግዲህ ያው እንደ ባለፈው እስከ ገጠር ድረስ ባያደክማቸውም ግን ይሻላል በሚለው እንግዲህ ያው ትግስት ካለ ብዙ ነገር እናያለን፣ ብዙ ነገር እንሰማለን። ዋናው ጤና ነው እያልን ነው እንግዲህ እንደ እናንተ አይነት መልካም መልካም ወንድም ስላለን ደግሞ እግዚአብሔርን እናመሰግናለን። እድሜ ከጤና ጋ ይስጣችሁ እያላችሁ እንግዲህ ለሉሉ እና ዘላለም ጸሎት አድርጉላችሁ። ኢትዮጵያ ውስጥ መቼም እድሜ ስጠን እንጂ የማናየው የማንሰማው ጉድ የለም። እኛ ብቻ ተመልካች። ይሄ ስልካችን በተለይ ይሄ ስልክ ራሳችን እጃችን ላይ ያለው ስልክ ብዙ ጉድ ያሰማናል። ብዙ ጉድ እንድና እያደርገናል የእውነት የንምላችሁ ሳትፈልጉ ማየት የማትፈልጉትን ነገር እንድታዩ ትገደዳላችሁ። ምንም ማድረግ አይቻልም። ልብ ለሌላቸው ሰዎች ልብ ይስጣቸው እያላችሁ ጸሎት አድርጎላቸው። ሰው እንዴት እንደሚያስብ ግራ ገብቶኛል። የዚችን ሴትዮስ ምንድን ነው የዚችን ልጅ ስታዩና አሁን ላይ ደግሞ ወደፊት ደግሞ ምን አይነት ጉድ እንደምንሰማ እንግዲህ እናያለን። እድሜ ስጠን ማለት ነው። ብዙ ነው ታሪኩ ኢትዮጵያ ውስጥ መቼም ተነግሮ ተነግሮ ተነግሮ የማያልቅ ታሪክ ነው ያለው። እኛማ ተመልካችንን፣ እናንተም እንግዲህ እውነቱን እያወጣችሁ አሳዩን። እድሜ ስጠን እያለን ጸሎት እናደርጋለን ማለት ነው። ሀገራችን ኢትዮጵያን ደግሞ ሰላም እንዲያመጣልን የእውነት በየሃይማኖታችሁ ጸሎት አድርጉ። የሀገራችን ምን አይነት እንትን እንደገባብን ባናቅም እጅግ በጣም እኔ እንጃ፣ የሆነ ስለ ሀገራችን ስናወራ ትንሽ እኔ ብቻ አይመስለኝም የምንረበሸው ሁላችሁም ይመስለኛል። ሰላም ከነሳን በጣም ቆየት ብለናል። እግዚአብሔር ሰላሙን ይመልስልን እያላችሁ ጸሎት አድርጉ ለሀገራችን። ልክ እንደ ሉልና እንደ ዘላለም ደግሞ ጀግና ጀግናዎቹን እግዚአብሔር አምላክ እድሜ ከጤና ጋር ይስጣችሁ እያላችሁ መርቋችሁ የዛሬው ቪዲዮ ይህን መስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሽር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ፣ ደህና ቆዩን። ግን በጣም ቀዝቅዛችሁብኛል። ትገባላችሁ፣ ታያላችሁ፣ ላይክ አታረጉም። ለምን እንደሆነም አላውቅም፣ ግን ከመጣችሁ አይቀር ላይክ ብታረጉ ደስ ይለኛል። የእውነት አብዛኞቻችሁ ኮሜንት ትጽፋላችሁ ወይም አይታችሁ ዝም ብላችሁ ትወጣላችሁ። ግን አቤት የሰው ክፋት፣ እውነት ክፋት ነው እንጂ። አሁን ላይ ብታደርጉ ምንም የሚጎዳችሁ ነገር የለም። አረ ተው ተው ተው ጎበዝ፣ እንተሳሰብ። አረ እንተሳሰብ። ለማንኛውም እኔ አላስገድዳችሁ። ፍቃደኛ የሆናችሁ እያረጋችሁ ነው። አመሰግናለሁ፣ በጣም የምወዳችሁ ፍቃደኛ። ደግሞ ሌሎቻችሁ እንደዚህ ስገቡ በፍቃደኝነት እና ለማንኛውም ብዙ ወሬ አላብዛባችሁ፣ አላንዛዛባችሁ። ሰላማችሁ ብዙ በል ባላችሁበት። ባይ ባይ